ሕግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጭ እንደ ማለፌም ከገለቴ ጎን እንደሆንም፣ ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ፣ ያለፉ ባዶቻቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መቷል። እንግዲህ መንግስትም የሚመለከቱ አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። እኔ ተስፋ የለኝም፣ ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስቴር ዶክተር አብይ አህመድ እንዲሰሙኝ ይህንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ የጎዳና ላይ ሊወጣ ነው። እኔ ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው ስቲል። ከዚህ የተነሳ እናቴ ልጄ ከምትሞችብኝ፣ ትላንትና ለሚኛ ሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ እየቆየሹ፣ ዛሬ ደግሞ ህዝብሽን አገልግልሻል፣ አገርሽን አገልግልሻል፣ አስጠርተሻል ዛሬ ደግሞ ለምኛ ያሳደግኩ ልጄ እኔን ማስጠርተሽኛል፣ ከምትሞችብኝ በጡት ይዤሻለሁ፣ በቃ ሩጫሽን አቁሚ ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አሉ። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ ጋዜጣዊ መግለጫ በዛሬ ዕለት ሰጥቷል። በዚህ በመግለጫው ላይም በዋነኝነት ከአትሌት ገለቴ በተጨማሪ በብዙ አትሌቶች ላይ ጥቃቶች እንደሚፈጸሙ በስፋት ገልጸዋል። ጥቃቱ የሚፈጸመው ደግሞ በማናጀሮች በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም መሆኑንና በሴቶች አትሌቶች ላይ ብቻ ሳይሆን በወንዶችም ላይም በተለየ መልኩ ጥቃት እንደሚፈጸም ተመላክቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ብዙ ነገሮችን እንዳሳለፈች መረዳት ችለናል፣ በሕግ ተይዟል፣ ድጋፍ እንደሚያስፈልጋት ፌዴሬሽንም፣ እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን ብሏል። ፕሬዝዳንቱ የአትሌት ገለቴ ቡርቃ ጉዳይ ወደፊት መቶ መምጣቱ እንጂ ብዙ ገለቴዎች አሉ። ይህንን ታሳቢ በማድረግም ለአትሌቶች ጥበቃ የሚደረግበት ዶክመንት ሴፍጋርድን እየተሰራ ሶስት ወራት ሆኖታል ሲል ተናግሯል። አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናግራለች ብዬ አላምንም። ከንብረቱም በላይ በጣም የሚያሳዝነው ይህንን ሁሉ ዓመታት ስትኖር አንድም ልጅ የላትም ብላለች። አትሌቶች ላይ የሚደርሰው ጥቃት እየጨመረ መምጣቱን የጠቆመችው አትሌት መሰረት ብዙ ሴቶች አትሌቶች ባዶ እጃቸውን መቅረታቸውንም ተናግራለች። በማትጠብቁት ደረጃ የማትጠብቋቸው አትሌቶች ብዙ ችግሮች አሉባቸው። እዚህ መፍትሄ አጥተው የዓለም አትሌቲክስ ፌዴሬሽን የከሰሱም አሉ ስትል ተደምጣለች። አትሌት ገለቴ በተመለከተም ሕግም ትክክለኛ ፍትህ እንዲሰጣት መንግስትም የገለቴን ጉዳይ አይቶ ትኩረት እንዲሰጣት ተጠይቋል። ዶክተር አያሌው ጥላሁን የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ በበኩላቸው ከሚታየው ውጤት ጀርባ ትልቅ ችግር አለ። ለአትሌቶች ሁለንተናዊ ጥበቃ ለማድረግ የዓለም አትሌቲክስ ፌዴሬሽን ባወጣው አቅጣጫ መሠረት ሰነዶች እየተዘጋጁ ነው ሲሉም ጠቁሟል። ልጆቹ በሀገራቸው በጣም ችግር አለባቸው። ጥቃታቸው ሁሉ ይታወቃል። የተዳፈነ መስመር አለ ሲሉ ጥቃቱ ከሕፃናት አትሌቶች ጀምሮ የሚስተዋል መሆኑንም አመላክተዋል። ይህ ሴፍ ጋርዲንግ በተመሳሳይ በኬንያ እና በደቡብ አፍሪካ ተግባራዊ መሆኑን በማንሳት የኢትዮጵያ አትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ ነው ብለዋል። አትሌት የማነ ጸጋይ በተለይ በሴቶች አትሌቶች የገቢ ምንጭ እስከ መሆን ተደርሷል፣ ይህ ሁሉም የሚያውቀው ነው ያለ ሲሆን፣ ሴቶችን ለጥቅም መቅረብ ከቤተሰብም ከጓደኛም ሁሉ እንዳይገናኙ አድርጓል ብሏል። ፌዴሬሽኑ ዘግይቷል በሚል ከጋዜጠኞች ለቀረበው ጥያቄ የፌዴሬሽኑ ፕሬዝዳንት ስለሺ የፌዴሬሽኑ አቅም አነስተኛ ነው፣ መንግሥትም ፌዴሬሽኑም ጣልቃ የሚገቡበት መስመር ስለሌለ ወደፊት አልሄድንም ሲል ተደምጧል። አትሌቱ ከሚዲያ ጋር ያለው ግንኙነት የራቀ ነው፣ ወደፊት ወጥተው ችግራቸውን አይናገሩም። ወደ ውጭ ሀገር ሄደው የጠፉም አሉ። ቤታቸውም ዘግተው በብዙ ችግር የተቀመጡም አሉ። ከዚህም በኋላ ወደፊት ቀርበው ችግራቸውን ይናገራሉ ብለን እንጠብቃለን ሲልም ገልጿል። ይህ ለአትሌቶች ጥበቃ ይሰጣል የተባለለት የሴፍጋርዲንግ ሕግ ገና በሰነድ ደረጃ ያለ ሲሆን ለባህልና ስፖርት ሚኒስቴር ቀርቦ ከዛም በኋላ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ በመግለጫው ላይ ተነስቷል።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 ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና ገንዘብ ከፍላለሁ። አንድም ቀን ማስቀረቼ ይበጣል። አቅም እያለ እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ በቅነት በቃ እሺ አልኩት። ከዛ ሁለት ሺህ ተጋባል ሌላም

ሁለት አትሌቶች ህይወታቸው አልፏል። ከዛ በኋላ ህዝቡ በጣም ተጽፎ ይሄ ህግ በኢትዮጵያ እንዲተገበር እና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ ፕሬስ ፌዴሬሽን ይልካል። እኛም ተከበረ ያለ ይላሉ በመስራት ላይ እንገኛለን። እኔ ደግሞ ትልቁ ነገር ወደ ዞና አትሌቲክስ ፌዴሬሽን የመጣሁበት እንዲህ አይነቱ የሴቶችን ጥቃት ለማስቆም ነው። ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደ ማለፌም ከገለቴ ጎን እንደሆንም፣ ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ ያለፉ ባዶቻቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ።